ይችላልን እንደምን አላችሁ የተከበራችሁ ተመልካቾች! ይህ የአማራ ሚዲያ ኮርፖሬሽን ነው። እነሆ የዕለቱን ዜና መጽሔት ይዘን ቀርበናል። በቅድሚያም አርዕስተ ዜና። በቀጣይ የበጀት ዓመቱ የመጨረሻ ወራት በልማት መልካም አስተዳደርና የሰላም ግንባታ ተግባራት ላይ በረብርን መስራት እንደሚገባ የአማራ ክልል ርዕሰ መስተዳድር አረጋ ከበደ አሳሰቡ። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል በሚያደርገው የምክክር ሂደት በዛሬ አራተኛ ቀን ውለው አጀንዳዎችን የማጠናቀርና በሀገር አቀፍ ደረጃ ለሚደረገው ምክክር ተሳታፊ የማህበረሰብ ክፍሎችን የመምረጥ ሂደት እየተከናወነ ነው። ከውጭ በኒኩለር መርሃ ግብር ዙሪያ ከኢራን ተወካዮች ጋር ምክክር መጀመራቸውን ፕሬዚዳንት ዶናልድ ትራምፕ ተናገሩ። በቆይታችን እነዚህንና ሌሎች የሀገር ውስጥ ዘገቦችን ወደ እናንተ የምናደርስ ሲሆን የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል አጀንዳ የማሰማሰብ ተግባርን እየከወነ አራተኛ ቀኑን በዛሬ ዕለት አስቆጥሯል። በቦታው የሚገኘው ዘጋቢያችን ጌታቸው ገደፈውም በአራተኛ ቀኑ ውለው የተከናወኑ ተግባራትን በኋላ ላይ ቆየት ብሎ በቀጥታ የስርጭት መስመራችን ላይ በመግባት ተጨማሪ መረጃ የሚያደርሰን ይሆናል። ዜና መጽሔቱን በመምራት ስፈልግ ሙጬ ከመላው የስርጭት ባለሙያዎች ጋር በጋራ በመናብሪያችሁ ቆይታ አደርጋለሁ። ቀዳሚ ወዳደረግነው ዘገባ ነው የምናልፈውም አብሮነታቸው አይላየም በቀጣይ የበጀት ዓመቱ የመጨረሻ ወራት በልማት መልካም አስተዳደርና የሰላም ግንባታ ተግባራት ላይ በርብር መስራት እንደሚገባ የአማራ ክልል ርዕሰ መስተዳደር አረጋ ከበደ አሳሰቡ። በሚከናወኑ የለውጥ ስራዎችና የትኩረት አቅጣጫዎች ላይ የክልሉ መንግስት የስራ ኃላፊዎች እየተወያዩ ነው። ተጨማሪውን ከአብዮት ከፋለ እንከታተል። በክልሉ በሚከናወኑ የልማት የመልካም ማስተዳደርና እና የሰላም ግንባታ ተግባራት እና በቀጣይ የአጭርና መካከለኛ ጊዜ እቅዶች ዙሪያ በሚመክረው የአማራ ክልል የመንግስት የስራ ኃላፊዎች የምክክር መድረክ ርዕሰ መስተዳደር አረጋ ከበደ የክልሉ መንግስት በርካታ የለውጥ ስራዎችን እያከናወነ መሆኑን ገልጸዋል እንደሚታወቀው በዚህ ዓመት ያቀድናቸው በጣም በርካታ ተግባራት አሉ ከእነዚህ ተግባራት ውስጥ በአንድ በኩል ለሚቀጥለው ጊዜ የመዘጋጀት በሌላ መንገድ ደግሞ የዚህን ዓመት ተግባር ማከናወን የሚል ነው። በድምሩ ተቋማትን ለሚቀጥለው ጊዜ ማዘጋጀት ነው። አንደኛው የአስፈፃሚ አካላት ሪፎርም ነው። ይሄ የአስፈፃሚ አካላት ሪፎርም እንደምታውቁት አስፈፃሚው አካል በሚቀጥሉት 25 ዓመታት የሚመራበት ሮድማ እንደገናም ደግሞ ከ2018 እስከ 2022 በኛ አቆጣጠር የሚቆይ እቅድ፣ በጣም ሰፋ ያለ እቅድ አቅደናል። ይሄ ከዚህ ቀደም ከነበረው የአመራር ሪፎርም በተለየ መንገድ ለምን ሪፎርም እናደርጋለን የሚለውን በሚመልስ መንገድ ምን እንደምንሰራ ተልኳችን ምን እንደሆነ የረዥም እና የመካከለኛ ጊዜ ተልኳችንን በደንብ ያመጣርንበት ነው በፍትህ በጸጥታና በሲቪል ሰርቪስ ዘርፎችም በጥናት ላይ የተመሰረቱ የማሻሻያ እና የለውጥ ተግባራት እየተከናወኑ መሆኑንም ርዕሰ መስተዳድሩ አብራርተዋል ሁለተኛው የፍትህ አካላት በድምሩ ወይም ደግሞ የጀስቲስ ሪፎርም የምንለው ነው ይሄ በተለይ የፍትህ አካላትን የሚያቀናጅ እና የክልላችን የፍትህ ጥማት ህዝብ የፍትህ ጥማት ለማርካት የሚያስችል ዝግጅት እየተደረገ ነው ያለ። ይህ በተለይ በፍርድ ቤት፣ በፍትህ ቢሮ፣ በፖሊስ በማረሚያ ቤት፣ እነዚህ ተቋማት በጋራ የሚሰሩት ግን ደግሞ ይህ እየተናጠል ኃላፊነት ያላቸው ስራዎች እየተሰሩ ነው ያለ። ሌላኛው የሴኪሪቲ ሴክተር ሪፎርም ነው። ይህ የጸጥታ አካላትን የሪፎርም ስራ እንደዚሁ ጀምረን እየሰራን ነው ያለን በዋነኛነት ያን አነጣጥረን የሰራ ነው። በፖሊስ ሪፎርም ላይ በጣም ማቾር ያላደረገ የሲቪል ሰርቪስ ሪፎርም ነው። ሌላ የመጨረሻው በትልቅ ትኩረት መምራት ያለብን ብዙ ወደ ከአምስት መቶ ሺህ በላይ ሰራተኛን ወደ ስራ የሚያስገባ ባለሙያውን ወደ ስራ የሚያስገባ የአመራሩ ቁልፍ ደጋፊን ሀይል ወይም ደግሞ ባለ ክህሎት የሆነውን ኃይል ማነቃነቅና ወደ ስራ ማስገባት የሚጠይቅ ስለሆነ ይህንም በተመሳይ በደንብ መብራት ያስፈልጋል ማለት ነው። እነዚህ ቅድም የገለጽኳቸው አሁን ምንሰራቸው በውጤታቸው ግን ነገ የሚያገለግሉ ውጤታቸው ነገ የሚታዩ ስራዎች ናቸው ማለት ነው። በቀሪ የበጀት ዓመቱ ወራት አመራሩ እስከ ቀበሌ ድረስ በመዝለቅ ህዝብን ተደራሽ ያደረጉ ተግባራት ላይ ርብርብ ማድረግ እንዳለበትም አሳስበዋል። ስራዎችን የማጠናቀቅ ተግባር የሚከናወንበት ወቅት ከዚህ በበጀት ዓመቱ ያልሰራ ያልሰራናቸው ስራዎች በጣም በከፍተኛ ፍጥነት የምናጠናቀቅበት ብዙዎችን ያከናወንባቸውን ስራዎች ደግሞ በተሟላ መንገድ በጥራትም በፍጥነትም በሚፈልገው መጠንም የምናከናውንበት ጊዜ ነው። በተለይ ደግሞ በተመረጡ ስራዎች ላይ እርብር ማድረግ ይኖርብናል። ከዚህ አኳያ የአመራራችን ስምሪት በመስክም በደስክም ይሆናል ማለት ነው። በልዩ ተልዕኮ ዞኖችን በመደገፍ ወረዳዎችን በማብቃት እና ቀበሌዎች ላይ እግር ለመትከል ወይም የቀበሌ መዋቅሩን ወደ ተጨባጭ ተግባሩ ስለማስገባት ደግሞ ልዩ ተልዕኮ ይዛችሁ የምትወጡ አመራሮቻችን አላቸው። በቀጣይ የሕዝብን ተሳትፎ ያማከሉ የልማት የመልካም አስተዳደርና እና የሰላም ግንባታ ተግባራትን በርብርብ መፈጸም የክልሉ መንግስት ትኩረት መሆኑንም ርዕሰ መስተዳድሩ ገልጸዋል። ቀደም ሲል ወደ አስተዋውቅ ናችሁና በቀጥታ ወደምንመለከተው ዘገባችን ስናመራ የኢትዮጵያ ሀገራዊ የምክክር ኮሚሽን በአማራ ክልል የሚያደርገውን አጀንዳ የማሰባሰብ የምክክር ሂደት እንደቀጠለ ነው። በዛሬው አራተኛ ቀን ውሎውም አጀንዳዎችን የማጠናቀርና በሀገር አቀፍ ደረጃ ለሚደረገው ምክክር ተሳታፊ የማህበረሰብ ክፍሎችን የመምረጥ ሂደት እየተከናወነ ነው። ዘጋቢያችን ጌታቸው ገደፈው ሂደቱን በተመለከተ ከቦታው በቀጥታ መስመራችን ላይ ከእንግዳጋር መረጃዎችን ሊያጋረን ይገኛሉ። ጌታቸው እንደምን ውለሃል በዛሬ ዕለት የአማራ ክልል ሀገራዊ የማሰባሰብ ሂደቱ አራተኛ ቀኑን አስቆጥሏል ውሎ ምን እንደሚመስል ያሉ መረጃዎቹ መቀጠል ትችላለ አመሰግናለሁ ስፈልግ ተመልካቾቻችን እንደምንውላችኋል እንግዲህ አንቺም ቀደም ብለሽ እንዳነሳሽው የኢትዮጵያ ሀገራዊ የምክክር ኮሚሽን አጀንዳ የማሰባሰቢ ምክክር ሂደቱን ከባለፈው ቅዳሜ ጀምሮ በዚህ በባሕር ዳር እያካሄደ ነው የሚገኘው። ዛሬም እንግዲህ አራተኛ ውሎውን ቀጥሏል ማለት ነው። በዚህ በአራተኛ ቀን ውሎ በተለይም በሀገራዊ የምክክር ሂደቱ ላይ ተሳታፊ የሚሆኑ አካላትን የመለየትና ሌሎች ተግባራት እየተከናወኑ ነው የሚገኙት። በኢትዮጵያ ሀገራዊ የምክክር ኮሚሽን የክልሎች ከተማ አስተዳደሮችና የዲያስፖራ አስተባባሪ አቶ እረታ ጌራ እዚህ አጠገቤ ይገኛሉ። የዛሬውን ውሎ አስመልክቶ አጭር መረጃ የሚያደርሱን ይሆናል። በኢትዮጵያ ሀገራዊ የምክክር ኮሚሽን የዲያስፖራ የከተማ አስተዳደሮችና የክልሎች አስተባባሪ አቶ ረታ ጌራ ለጊዜዎት ከልብ አመሰግናለሁ። እስኪ እንግዲህ የዛሬ ውሎ ምን ይመስላል? እኔም በጣም አመሰግናለሁ። ቅድምም እንደተገለጸው የአማራ ክልል የአጀንዳ የማሰባሰብ ሂደት አራተኛ ቀን ውሎውን ይዟል። በተለይም የክልሉ የሚገኙ የተለያዩ ማህበረሰብ ክፍሎች አጀንዳቸውን የማሰባሰብ ስራ እስካሁን ሲሰሩ ቆይተዋል። ዛሬም አራተኛ ቀን ይዟል። ዛሬ እየተከናወነ ያለው የማህበረሰብ ክፍሎችን ወክለው በሀገራዊ ጉባኤ የሚሳተፉ አካላትን በየማህበረሰብ ክፍሉ ምርጫ እያካሄዱ ይገኛሉ። በዚህ ሰዓት የተመረጡት አካላት የድምጽ ቆጠራ እየተከናወነ ነው። በትንሽ ጊዜ በኋላ የነዚህ ድምጽ ቆጠራ ተጠናቅቆ ለሀገራዊ ጉባኤ የሚሳተፉ አካላት የሚለዩ ይሆናል ማለት ነው። እነዚህ በሀገራዊ ጉባኤ የሚሳተፉ አካላት በቀጣይ ከሐሙስ ጀምሮ በሚደረገው የክልሉ አጀንዳ የማሰባሰብ ሂደት ላይ ከተለያዩ ባለድርሻ አካላት ጋር አብረው ተሳትፈው አጀንዳዎቻቸውን የሚያደራጁ ይሆናል። ከዚህ ቀጥሎ የሚኖረን ፕሮግራም በተመለከተ ከዛሬ ከሰዓት ጀምሮ በየማህበረሰብ ክፍሉ እንደ ሴቶች፣ እንደ መምህራን፣ እንደ ወጣቶች፣ ሌሎችም አስሩም የማህበረሰብ ክፍሎች ከሶስቱም ክላስተሮች ተሰባስበው አጀንዳዎቻቸውን የሚያጠናቅሩ ይሆናል ማለት ነው። ከዚህ ቀጥሎ የሚሆነን አጀንዳቸውን አጠናቅረው ምርጫቸውን አከናውነው በሀሙሱ ላይ የሚሳተፉ አካላት ምርጫ አከናውነው ከሀሙሱ ጀምሮ በተለያዩ የስቴክ ሆልደርስ ጋር ተሰባስበው አጀንዳቸውን የሚያደራጁ ይሆናል ማለት ነው። በኢትዮጵያ ሀገራዊ የምክክር ኮሚሽን የክልሎች ከተማ አስተዳደሮች እና የዲያስፖራ አስተባባሪ አቶ ረታ ጌራ ለጊዜዎት ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። እንግዲህ በዛሬ ዕለት እየተካሄደ የሚገኘው በተለይም ደግሞ በሀገር አቀፍ ደረጃ አጀንዳዎችን የሚያቀርቡ የምክክር ሂደት የሚሳተፉ ተሳታፊዎችን የመለየት ስራ ነው እየተከናወነ የሚገኘው በዋነኛነት ይሄ ተግባርም እንግዲህ ከሰዓት ይቀጥላል። የአማራ ሚዲያ ኮርፖሬሽንም በተለያዩ የሚዲያ አማራጮቹ እስከ ዛሬ ድረስ ሲያደርግ የነበረውን ሂደት በቀጣይ ቀናትም የሚኖረውን የሀገራዊ ምክክር ኮሚሽኑን ሂደት እየተከታተለ ለአድማጭ ተመልካቾቹ የሚያደርስ ይሆናል። ለጊዜው ያለ መረጃ ይህን ይመስላል። ጌታቸው ለመረጃዎቹ እናመሰግናለን። መልካም ጊዜ ይሆነለ እዚህ ጉዳይ ላይ ሳንወጣ በባሕር ዳር እየተካሄደ ባለው የአጀንዳ ማሰባሰብ ሂደት ሀሳባቸውን በነጻነት በማቅረብ የነቃ ተሳትፎ እያደረጉ መሆኑን በአማራ ክልል የህብረተሰብ ወኪሎች ገለጹ። አሁን የተጀመረው አሳታፊ አጀንዳ የማሰባሰብ እንቅስቃሴ ፍቱም መፍትሄ ያመጣል የሚል ጽኑ እምነት እንዳላቸውም ተናግረዋል። ዘመን ይርጋ ቤተሰብ ወኪሎች አጀንዳ የማሰባሰብ የምክክር ሂደት በባህር ዳር እንደቀጠለ ይገኛል። የአጀንዳ ማሰባሰቡ የሚያጋጥሙ ችግሮችንና አለመግባባቶችን ለመፍታት ውይይት አስፈላጊ መሆኑን የገለጹ ተሳታፊዎች ቀደም ሲል በነበሩ ችግሮች ሰብአዊና ቁሳዊ ጉዳት እየደረሰ መሆኑን አስታውሰው አሁን ላይ በክልልም ሆነ በሀገር አቀፍ ደረጃ አለመግባባቶችን በምክክር ለመፍታት እየተሄደበት ያለው ተግባር ዘመኑን የሚመጥንና ተገቢ መሆኑን ገልጸዋል። ያለምክክር መፍትሄ እንደሌለ አንስተው አሁን የተጀመረው አሳታፊ አጀንዳ የማሰባሰብ እንቅስቃሴም ፍቱን መፍትሄ ያመጣል። የሚል ጽኑ እምነት እንዳላቸው ተናግረዋል። ችግሮችን በሰላማዊ መንገድ መፍታቱ የሰው ህይወትን አያሳጣንም፣ ሀብት ንብረታችንን አያወድምም፣ ጊዜም አይፈጅም። በጦርነት ከተባለ ጦርነቱ ውስጥ ከሚያልቅ ብዙ ህይወት ያጠፋል፣ ንብረት ያጠፋል። ስለዚህ የተሻለው ነገር ሰላማዊ ነገር ስለሆነ በሰላማዊ መንገድ፣ በድርድር፣ በመወያየት፣ በመመካከር እንፍታ ያለውን ጉዳይ ጥሩ ነው እስከ መጨረሻውም ደግሞ እንደሚመጣ እምነት አለ። ኢትዮጵያ ማለት እኛ ተመርጠን የመጣን ህዝቦች፣ በአንጻሩ ደግሞ ከኋላ ያሉ የእነሱን ችግር ይዘን የመጣን ሀገራችን ኢትዮጵያ በስፋት የተጨነቀችና እየተጠበበች ባለችበት ሰዓት መፍትሄ ይሆናል ብዬ በግሌ ላደርግ የሚገባኝን ነገር እንደ አቅሜ ለማቅረብ ነው የመጣሁ የዚህ የምክክር ሀገራዊ መድረክ ከሱ የተለየ መፍትሄ ይኖራል ብዬ አላምንም። በአጀንዳ ማሰባሰብ እንቅስቃሴውም ዲሞክራሲያዊ አካሄድ በተሞላበት መንገድ የህዝብ ጥያቄዎች ያለ ገደብ እያቀረብን እንገኛለን ብለዋል። በጣም አሪፍ ነው። ነጻ ዲሞክራሲ የሰፈነበት ሁሉም ያለውን ሀሳብ ይሄ የሚቀርብ ነው ይሄ የማይቀርብ ነው ሳይባል በውስጡ ያለውን በአእምሮ አሰላስሎ የያዘውን ሁላ እንዲቀርብ እያደረገ ነው እየሰራ። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር አምባሳደር መሐመድ ድሪር በበኩላቸው የአጀንዳ ማሰባሰብ ሂደቱ በየደረጃው እያጋ የተገጠሙ ያሉ ችግሮችን በዘላቂነት ለመፍታት የሚያግዝ መሆኑን አስታውሰዋል። ቀደም ሲል በሌሎች ክልሎች የአጀንዳ ማሰባሰብ ስራ መከናወኑን አስታውሰው የአማራ ክልል አጀንዳ የማሰባሰብ ሂደትም በጥሩ ሁኔታ እየተከናወነ ነው ብለዋል። በአማራ ክልል ተገኝተን ከህዝባችን ጋር በዲሞክራሲያዊ መንገድ ለኢትዮጵያ ይበጃል የተባሉ ሀሳቦች ሁሉ እየቀረቡ ነው ሲሉም አብራርተዋል። ከህዝባችን ጋር ሆነን ህዝቡ በሰፊው በዲሞክራሲያዊ መንገድ ምንም ጫና ሳይፈጠርበት እየተወያየ ሀሳቦቹን ለኢትዮጵያ ይበጃሉ የሚላቸውን እያሰባሰበ ይገኛል። አዲስ አበባ ከተማን የኢንዱስትሪ ማዕከል ለማድረግ በርካታ ስራዎች እየተሰሩ መሆኑን ከንቲባ አዳነች አቤቤ ገለጹ። የኢንዱስትሪ ሚኒስትሩ አቶ መላኩ አለበል አምራች ኢንዱስትሪው በኢኮኖሚ ውስጥ መዋቅራዊ ሽግግር እንዲያመጣ ትኩረት ተሰጥቶ እየተሰራ መሆኑን ተናግረዋል። ከሸማችነት ወደ አምራችነት በሚል መሪ መልእክት ከተማ አቀፍ የኢትዮጵያ አዲስ አበባ ታምርት የ2017 ዓ.ም የአምራች ኢንዱስትሪዎች አውደ ርዕይ ተከፍቷል። ኢብራሂም መሐመድ የአዲስ አበባ ከተማ ኢንዱስትሪ ልማት ቢሮ ያዘጋጀው የኢትዮጵያ አዲስ አበባ ታምርት ንቅናቄ ማጠቃለያ አውደርዕይ ከሸማችነት ወደ አምራችነት በሚል መሪ መልእክት እየተካሄደ ነው። አውደርዕዩን የአዲስ አበባ ከንቲባ ወይዘሮ አዳነች አበቤን ጨምሮ የፌዴራልና የከተማ አስተዳደሩ ከፍተኛ የስራ ኃላፊዎች ከፍተውታል። በዚህ ወቅት ንግግር ያደረጉት ከንቲባ አዳነች አበቤ የአምራቹ ኢንዱስትሪ ዘርፍ ቀዳሚ ትኩረት ከተሰጣቸው የኢኮኖሚ መስኮች መካከል አንዱ ነው። አዲስ አበባ ከተማን የኢንዱስትሪ ማዕከል እናደርጋለን ስንል ፈጠራን በማበረታት ማጥፋታትና አምራቾችን በመደገፍ ጭምር ነው ብለዋል። የኢትዮጵያ ታምርት ንቅናቄም በተለያዩ ምክንያቶች የቆሙትን ኢንዱስትሪዎች በመደገፍና ወደ ተግባር እንዲገቡ በማድረግ በኩል የላቀ ሚና እንዲጫወት በማድረግ ተግዳሮቶችን እየፈታን አብዛኛዎቹ ወደ ምርታማነት እጅግ በፈጣን ሁኔታ እንዲገቡ ማድረግ ተችሏል። ከተማ አስተዳደራችን በመጪው ዓመታት አምራች ኢንዱስትሪው የኢኮኖሚያችን የጀርባ አጥንት እንደሚሆን በመገንዘብ በአቃቂ ቃልቲ ክፍለ ከተማ የኢንዱስትሪ ክላስተርን በቢሊየን ገንዘብ ወስነን በሄክታሮች መሬት መድበን እየሰራን ያለነው ስራም በመጠናቀቅ ላይ ይገኛል። ፋይናንስን በማቅረብ የመስሪያ ቦታዎችን በማመቻቸት መሰረተ ልማትን በማሟላትና ሙያዊ ስልጠናዎችን በመስጠት ለአምራቾች ድጋፍ እንደሚደረግም ነው ከንቲባዋ ያስታወቁት። አምራቹን በማበረታታት ብቻም ሳይሆን የፋይናንስ አቅርቦትን በማመቻቸት የመስሪያ ቦታዎችን በማመቻቸትና በማቅረብ መሰረተ ልማትን ለኢንዱስትሪዎች ምቹ በማድረግ አስፈላጊ የሙያ ስልጠናዎችን በመስጠትና በማመቻቸት ፈጠራን እየደገፈ ይገኛል። በመርሃ ግብሩ ላይ የተገኙት የኢንዱስትሪ ሚኒስትሩ አቶ መላኩ አለበል አምራች ኢንዱስትሪው በኢኮኖሚ ውስጥ መዋቅራዊ ሽግግር እንዲያመጣ ትኩረት ተሰጥቶት እየተሰራ ነው። የኢንዱስትሪ ዘርፉ ገቢ ምርትን በመተካት ኤክስፖርትን በማሳደግ የስራ እድልን በመፍጠርና ተወዳዳሪ ቴክኖሎጂን በመጠቀም ውጤታማ እንዲሆን እየተሰራ መሆኑን ነው ሚኒስትሩ የገለጹት። አሁን ባለው ሁኔታ የምርቶቻችን ጥራት ከጊዜ ወደ ጊዜ እየተሻሻለ ነው። የኢትዮጵያ ታምርት ንቅናቄ በምርቶች ላይ እያሳደረ ያለውን የምርት እድገት የኳሊቲ መጨመር ዛሬ ይህንን ኤግዚቢሽን ስንጎበኝ በተጨባጭ የምናገኘው ነው። ነገር ግን ከዚህ በላይ ምርቱ የበለጠ ጥራት ኑሮት ወደ ዓለም ገበያ እንዲቀርብና ገቢ ምርትን በመተካት ረገድ የድርሻውን እንዲያበረክት ለማድረግ የባለድርሻ አካላት ቅንጅት እጅግ በጣም አስፈላጊ ነው። የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ ከኢትዮጵያ ታምርት ንቅናቄ በፊት የነበረው የኢንዱስትሪዎች የማምረት አቅም 48 በመቶ እንደነበር አስታውሰው በኢትዮጵያ ታምርት ንቅናቄ አሁን ላይ የኢንዱስትሪዎች የማምረት አቅም 64 በመቶ መድረሱን አመልክተዋል። ለኢትዮጵያ አዲስ አበባ ታምርት ንቅናቄ ካስገኛቸው ስኬቶች አንጻር ስንመለከተው በዚህ ወቅት ቢያንስ አመራሩ በየደረጃው ያለው አመራር ወደ ኢንዱስትሪዎቹ ፊቱን አዙሯል። ኢንዱስትሪዎቹ ተነቃቅተዋል። በዚህም ሰፊ ቁጥር ያላቸው ኢንዱስትሪዎች ምቹ ሁኔታ ተፈጥሮላቸዋል። የማምረት አቅማቸው ከጊዜ ወደ ጊዜ መሻሻል ጀምሯል። በ2017 ላለፉት ዘጠኝ ወራት 64 ፐርሰንት ማድረስ ተችሏል። በአዲስ ዓለም አቀፍ ኮንቬንሽን ማዕከል እየተካሄደ በሚገኘው አውደ ርዕይ ከ250 በላይ አምራች ኢንዱስትሪዎች እየተሳተፉ ይገኛሉ። ከሚያዝያ 6 2017 ዓ.ም ተመረጀ ጀምሮ በሶስት ምዕራፍ ተከፋፍሎ የቤት ማህበር ማደራጀት ይጀምራል፣ ሲል የባሕር ዳር ከተማ አስተዳደር አስታውቋል። በተያዘው ዓመት ከ500 በላይ ማህበራትን ለማደራጀት ይሰራል፣ ሲሉም ተቀዳሚ ምክትል ከንቲባ አቶ ጎሹ እንዳላሞ ገልጸዋል። ተጨማሪውን ካረገውኝ ታደሰ እንከታተል ባለፉት አመታት የባህር ዳር ከተማን እድገት አንድ እርምጃ ወደፊት የሚያራምዱ ማህበረሰቡን ተጠቃሚ የሚያደርጉ በመሰረተ ልማት፣ በጤና በትምህርትና በተለያዩ ጉዳዮች አመርቂ ስራዎች መሰራታቸውን የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ጎሹ እንዳለም አመላክተዋል። ከተሰሩ ስራዎች ውስጥም ከ2006 ዓ.ም ጀምሮ የተደራጁ የቤት ማህበራትን የቤት መስሪያ ቦታ ተጠቃሚ ማድረግ ተጠቃሽ መሆኑን ጠቁመዋል። ይሁን እንጂ ካለው ችግር አንጻር አሁንም ማህበረሰቡን የቤት ባለቤት ለማድረግ መስራት አስፈላጊ መሆኑን ከተማ አስተዳደሩ መ ገንዘቡን ተቀዳሚ ምክትል ከንቲባው ተናግረዋል። በመሆኑም 2013 ዓ.ም ላይ ቆሞ የነበረውን የቤት ማህበር ማደራጀት ተግባር አሁን ላይ ዳግም እንዲጀምር መደረጉን በሰጡት ጋዜጣዊ መግለጫ አመላክቷል። በተያዘው ዓመት ከ500 በላይ ማህበራትን ለማደራጀት ይሰራል ያሉት ተቀዳሚ ምክትል ከንቲባው የማደራጀት ሂደቱ በምዕራፍ ተከፋፍሎ ይከናወናል ብለዋል። የመንግስት ሰራተኞች የጸጥታ አካላትና የከተማው ነዋሪዎች በቅደም ተከተል የሚደራጁ ይሆናልም ነው ያሉት። ሚያዝያ 6 ጀምሮ ደግሞ የማደራጀት ስራ የምንጀምረው የመንግስት ሰራተኞች ይደራጃሉ። የመንግስት ሰራተኞች ተደራጅተው እንደተጠናቀቀ የጸጥታ አካላት በዚህ ከተማ የመኖሪያ ቤት ቦታ የማግኘት የተፈቀደላቸው አካላት እንዲደራጁ በተመሳሳይ ይደረጋል። የጸጥታ አካላት እንደተደራጁ የከተማ አስተዳደሩ ጎን ለጎን እየሰራ ያለው በሶስተኛ ደረጃ የምናደራጀው ነዋሪውን ነው። ማደራጀት ከተከለከለበት ጊዜ አንስቶ ከ900 በላይ ማህበራት ተደራጅተው ተገኝተዋል ያሉት ተቀዳሚ ምክትል ከንቲባው፣ እነዚህ ማህበራት ተቀባይነት የላቸውም ብለዋል። በመሆኑም እያንዳንዱ ግለሰብ ማስረጃውን የያዘ በአካል በመገኘት በተቋቋመው አደራጅ ኮሚቴ አማካኝነት በአዲስ ይደራጃል ነው ያሉት። ከአደራጅ መስሪያ ቤቱ የተፈቀደላቸው ባለሙያዎችና አመራሮች እና የከተማ አስተዳደሩ ይህንን እንዲመራ ካስቀመጠው ኮሚቴ ውጭ ተደራጅቶ የሚመጣ ማህበር ሊኖር አይችልም። ቢኖርም ተቀባይነት የለውም። በደላላ የሚደራጅ ማህበርም የለንም። በጉዳይ አስፈጻሚ የሚደራጅ ማህበርም የለንም። የሚደራጁ እና ሕጉ የሚፈቅድላቸው ሰዎች በግንባር ቀርበው ብቻ በመመዝገብ በግንባር ማሟላት የሚገባቸውን ማስረጃዎች አሟልተው የከተማ አስተዳደሩ ህብረት ስራ ማህበራት ጽፈት ቤት ቀርበው በግንባር በሚገለጽላቸው ማስታወቂያ መሰረት ማሟላት የሚገባቸውን አሟልተው የሚመዘገቡ ይሆናል። የመንግስት ሰራተኞችና የጸጥታ አካላት ከሚሰሩበት ተቋም ማስረጃ ማምጣት አለባቸው ያሉት አቶ ጎሹ እንዳላማው የከተማው ነዋሪ ደግሞ እስካሁን የነበረው የነዋሪነት መታወቂያ ብዙ ችግር ያለበት በመሆኑ አዲስ ዲጂታል መታወቂያ ካወጣ በኋላ ምዝገባው የሚከናወን መሆኑንም አመላክተዋል። የከተማ አስተዳደሩ የነዋሪነት መታወቂያ መቶ ፐርሰንት ይቀየራል። ይህንን ለማድረግ ከክልሉ ሳይንስና ቴክኖሎጂ ኢኖቬሽን ቢሮ ጋር በጋራ ራሱን የቻለ ሶፍትዌር ለምቷል፣ ተጠናቋል። የሁሉም መታወቂያ የሚቀይሩ የከተማችን ነዋሪዎች ባሻራ እና ፎቶግራፍ ራሱ የሚወስድ ሆኖ የተዘጋጀ ነው። ይሄ የማሽነሪና ሌሎች ግዢዎች በሁሉም ክፍለ ከተሞች ተሰርተዋል። በቅርብ ቀን የከተማ አስተዳደሩ ይፋ በሚያደርገው ጊዜ ጀምሮ በተገደበ ጊዜ የነዋሪነት መታወቂያ ይቀየራል ማለት ነው። የነዋሪነት መታወቂያ ተቀይሮ እንደተጠናቀቀ ሁሉም እድሜያቸው የደረሰ በቤት ማህበር የመደራጀት መብት የተፈቀደላቸው የከተማችን ነዋሪዎች በግንባር ቀርበው እንዲደራጁ ይደረጋል ማለት ነው። መደራጀት የሚፈልግ ግለሰብ ዝርዝር መረጃዎችን ከባህር ዳር ከተማ አስተዳደር ኅብረት ስራ ማህበራት ማስፋፊያ ጽሕፈት ቤት የሚያገኝ ይሆናልም ተብሏል። የሰው ሰራሽ የአፈር ማዳበሪያ በወቅቱ መቅረቡ ምርታማነትን ለማሳደግ እንደሚያግዛቸው በአዊ ብሔረሰብ አስተዳደር የዝግም ወረዳ አርሶ አደሮች ተናገሩ። የአዊ ብሔረሰብ አስተዳደር 856660 ኩንታል ያፈር ማዳበሪያ ለአርሶ አደሮች ለማቅረብ አቅዶ እየሰራ መሆኑን የብሔረሰብ አስተዳደሩ ግብርና መምሪያ አስታውቋል። ለሰለሞን ስንታየው ዘገባ ኢየሩሳሌም ጌታ ነው። የአዊ ብሔረሰብ አስተዳደር በመኸር ወቅትና በመስኖ ሰብሎችን በስፋት በማምረት ይታወቃል። የዚገም ወረዳ ደግሞ በምርታማነቱ ከዞኑ አካባቢዎች ቀዳሚውን ስፍራ ይይዛል። የወረዳው አርሶ አደሮችም ግብዓት በወቅቱ ቀርቦላቸው እየወሰዱ መሆናቸውን ገልጸዋል። አበበ ጌታሁን ብርሃኑ እባላለሁ። ዚገም ወረዳ ግምርነ ወርሰት ቀበሌ ነኝ። ህብረት ስራ ማህበረት ላይ የገባ ስርጭቱ ተጀምረዋል። ከዚህ በፊት የነበረኝ እክድ አስራ አምስት ቁንታል በላይ ነበረ። ከዚያም በላይ ነበረ ወሰደ የነበረኝ አሁን የወጣሁት አንደኛ ሁለት ኩንታል ዳፕ እና ሁለት ኩንታል ዩሪያ ነው። ከዚያም በላይ ደግሞ ያው የጨመርን ያፈላለግን ነው ብር እጥፍ ብር ነው የጠየቀን። አብዬ ሰለሞን እባላለሁ ከቅላጅ ግንባር ቀደም አስወደር ነው። ማዳበሪያ እየተከፋፈለ ነው ጠየቀ ነው። እኔ እስካሁን እንግዲህ ያው በአቱ ላይ አስር ኩንታል አወጣለሁ ብዬ ነበረ እስከ ሰባት ኩንታል አወስጃል አውጥቻል። የዚገም ወረዳ ግብርና ጽህፈት ቤት ኃላፊ ዶክተር ዳንኤል ሞላ በወረዳ ደረጃ ለሁለት ሺ አስራ ሰባት አስራ ስምንት የምርት ዘመን ከአንድ መቶ ስልሳ ሁለት ሺ ኩንታል በላይ ግብአት ስርዓት ለአርሶ አደሩ እየቀረበ መሆኑን ተናግረዋል። እንደ ወረዳ ወደ ዘጠናሶ ሺ ሄክታር ማሳ ላይ ተናል የሁለት ሺ አስራ ሰባት አስራ ስምንት ምርት ዘመን ለእርሻ ዝግጁ የሚሆን ቦታ ይህን ቅድመ ዝግጅት አሁኑ ጨርሰን ግባትም ይህን ለመጠቀም እቅዳችን ወደ መቶ ስልሳ አምስት ሺ ኩንታል ያክደናል። ከዚህ ውስጥ ወደ ሀምሳ አምስት ሺ ሁለት መቶ ሀያ ኩንታል ወደ መሰረታዊ ማህበር ገብቶም ለአርሶ አደር የተሰራጨበት ሁኔታ ነው ያለ። የአዊ ብሔረሰብ አስተዳደር ግብርና መምሪያ ምክትል ኃላፊ አዲሱ ስማቸው በበኩላቸው አራት መቶ ሰባት ሺ ሁለት መቶ ሄክታር መሬት በሰብል ለመሸፈን በዝግጅት ላይ መሆናቸውን ገልጸው ከምርት ዘመኑ 17.8 ሚሊዮን ኩንታል ምርት ለማግኘት ታቅዷል ነው ያሉት። እንደ ብሔረሰብ አስተዳደር በ2017/18 ምርት ዘመን 47200 ሄክታር የሚሆነውን በሰብል ልማት የሚሸፈን መሬት እየተዘጋጀ ያለበት ሁኔታ ነው ያለ እንግዲህ በዚህ የመሬት ሽፋንም ጭምር 17.8 ሜሌን ኩንታል ምርት እናገኛለን ብለን ነው አቅደን እየተንቀሳቀስ ነው ያለነው። ምርትና ምርታማነትን ለማሳደግ 856660 ኩንታል ማዳበሪያ ለማቅረብ ታቅዶ ይህ ዜና እስከተጠናከረበት ጊዜ ድረስ ወደ ማዕከላት 337845 ኩንታል ማዳበሪያ መግባቱን ገልጸዋል። 856660 ኩንታል ሚሆን እቅድ ታቅዶም በክልልም እንደ ሀገርም ጭምር ለብሔረሰብ አስተዳደሩ ግዢ ተፈጽሞለት ከወደብ ወደ አንድ ማዕከላት ጭምር የተጓጓዘ ያለበት ሁኔታ ነው የሚገኘው፣ ማለት ነው። በአድማስ ሁለገብ የገበሬዎች ህብረት ስራ ዩኒየን ግብአት አቅርቦ ስርጭትና ና የኢንዱስትሪ ምርቶች ግብይት ክፍል ኃላፊ ሚኒሻ ቢተው በሁሉም ማዕከላት መካዝኖቹን ንጹሕ በማድረግ ማዳበሪያ እያስገቡ እንደሆነ ገልጸዋል። 2017-18 ምርት ዘመን ግብአት አቅርቦት ላይ ምንም ከወደብ የዘገየ ቢሆንም አሁን በሁሉም ማዕከላት መጋዘኖችን ንጹህ አድርገን እየጠበቅነ ነው። የቀረበውን ግባትም ወደ መሰረታዊ ማህበራት ስርጭት እያደረግነን ያለ ነው። ስርጭቱ ከመሰረታዊ ማህበራት ቢፋጠና ወደ አርሶ አደሩ ቢደርስ የተሻለ ይሆናል። ምክንያቱም ታች መሰረታዊ ማህበር ላይ ስርጭት ካልተከናወነ እኛ ጋር ደግሞ ክምችቱ እየጨመረ ሲሄድ መጋዘኖች ይሞላሉ። ስለዚህ መሰረታዊ ማህበር ላይ የወረደ ግባት ቶሎ ለአርሶ አደሩ ደርሶ መሰራጨት አለበት። በአዊ ብሔረሰብ አስተዳደር ግብርና መምሪያ በግዢ የሚቀርቡ የግብርና ግብዓቶች ክትትል ባለሙያ አታላይ ወርቅ ነህ ወደ መሰረታዊ ማህበራት የቀረበው ሰው ሰራሽ ማዳበሪያ ለአርሶ አደሮች እየተሰራጨ መሆኑን ተናግረዋል። መሰረታዊ ማህበራት የገባውንትን ወደ አርሶ አደሩ ለማሰራጨት በዚህ አመት ትንሽ ከዋጋ ጋር ተያይዞ አርሶ አደሩ ትንሽ መደናገጦች ነበሩ። እሱን ተደጋጋሚ ውይይት እያደረግነ አሁን ላይ የጀመሩበት አግባባለውን ሞስት እጃዊ ጀምሯል እኛ ወረዳ አኳያ አየሁ ጓጉሳ ጀምሯል፣ ፋግታ ጀምሯል። አሁን ጅማሮች አሉ፣ ነገር ግን በሚፈለገው ልክ አይደለም እየሄደ ያለ። እሱን ደግሞ ከህብረተሰቡ ጋር ግንዛቤ ፈጠራዎችን እያደረግነ የማሳመን የመግባባት ስራ ይሰራው። በእርግጠኝነት ከተወሰነ ጊዜ በኋላ አሁን ገና እርሻ ላይ ስለሆኑ ገና ጅምር ላይ ስለሆነ ለቀድሞ ለሚዘሩ ሰብሎች እና በቆሎ ነው ቀጣይ የሚጀምረው። እሱን ለማድረግ በተለይ ቀበሌ ላይ ያሉ እንትኖች በትኩረት ይዘው እየሰሩ ናቸው ያሉ። ለዜና መጽሔት ወደ ተመረጡ ዓለም አቀፍ መረጃዎች ስናመራ አልጀሪያ የአየር ክልሏን ለማሊ ዝግ ማድረጓ ተነገረ። በሌላ ዜና